ከተሞች ዘመኑ ያፈራቸውን ቴክኖሎጂዎች እንዲጠቀሙ በማድረግ በተለይም ደግሞ በስማርት ሲቲ ግንባታ የበኩላቸውን አስተዋጽኦ እንዲወጡ እንግዲህ እንደ ሀገር አቀፍ ደረጃ እየተሰራ ይገኛል። በውቢቷ ባሕር ዳር ከተማም ይህ የስማርት ሲቲ ተግባር እየተካሄደ ሲሆን በተለይም ደግሞ ስማርት ሲቲ በውስጡ ካቀፋቸው ተግባራት መካከል አንዱ የሆነውን የደህንነት ካሜራ ተከላን በባሕር ዳር ከተማ ያለው እንቅስቃሴ ምን ይመስላል የሚለውን ልናስቃኛችሁ ወደናል። በከተማው ወደ 438 ካሜራዎች ይተከላሉ። የመጀመሪያ ዙር ጥናት አለን። በዚህ በጀት ዓመት 68 ካሜራዎችን ይመትከል እቅዳለን። ከዚህ ከ68 ካሜራ ውስጥ 41 ካሜራዎችን ተክለናል። ከ41 ካሜራዎች ውስጥ እዚህ ስክሪን ላይ የምትመለከቷቸው 39 ካሜራዎች ወደ ሰርቨር ክላስ ኢንቴግሬት ተደርገው አገልግሎት መስጠት ላይ ይገኛሉ ማለት ነው። ስማርት ባህር ዳር ትግበራን እንዴት እንምራው የሚል ራሱን የቻለ የባለሙያዎችና የአመራር ቡድን ተቋቁሞ ስራው ተጀምሯል። ከዚህ አኳያ ናምበር ዋን የጀመርነው ስማርት ሴኩሪቲ ወይም ደህንነቱ የተጠበቀ ከተማ የማድረግ ስራችን ነው። ናምበር ዋን ትኩረት የሰጠ ነው። በዚህ መሰረት ባህርዳር ዩኒቨርሲቲና እኛ በጋራ ሆነን የእኛ ባለሙያ ልጆች ተሰባስበው ያጠኑት የአውትዶር ሲሲቲቪ ካሜራ በከተማው እንዲጠና ተደርጓል። ስንት ያስፈልገናል? የት ቦታ ነው የሚሆነው የሚለው ተጠንቶ በዚህ መሰረት አሁን ባሕር ዳር ከተማ ላይ ባለ 10 ኪሎ ሜትር ባለ 5 ኪሎ ሜትር ባለ 2 ኪሎ ሜትር ባለ 1 ኪሎ ሜትር እና እዚህ ዙሪያ ያሉ ካሜራዎች አሉ ማለት ነው። እያንዳንዳቸው እንዲጠባበቁ፣ እያንዳንዳቸው አንዱ ቢስተው አንዱ ሰፕሊመንት እንዲደራረጉና ውስጥ መንደሮች አካባቢ እንድንገባ ነው እንጂ አሁን መቶ ፐርሰንት ሶስት መቶ ስልሳ ዲግሪ ኮንትሮል ያደርገዋል። አሁን አሁን ማለት ነው። አሁን አንድ ካሜራ ብቻ 10 ኪሎ ኪሎ ሜትር በሰከንዶች የከተማው ሁኔታ ይነግረናል። 3 አምስት ኪሎ ካሜራዎች ደግሞ ያን ሳፕሊመንት ያደርጉታል። 40 በላይ 2 ኪሎ ሜትር ደግሞ ያንን ሳፕሊመንት ያደርጉታል። ተመሳሳይ ፒቲ ካሜራዎች አሉ። መጀመሪያ ላይ ሴት ሲደረግ ከሁለት እስከ ሶስት ወር ማለት ዘጠና ቀን ማክሲመም እስከዛ ድረስ እንዲቆይ ከዛ በኋላ የሚኖረው ነገር ግን ቴሌክላውድ ላይ እንዲቆይና በሚፈለግ ጊዜ እዛ አክሰስ ማድረግ የሚቻልበትን እድል ነውና፣ ስለዚህ ዳታው እስከ ከፈልክ ድረስ ይቀመጣል ማለት ነው። ይህ የምንገኝበት ቦታ በተለይ የደህንነት ካሜራዎች መቆጣጠሪያ ክፍል ሲሆን በከተማዋ እየተተከሉ ካሜራዎች በሙከራ ደረጃ ማለት ነው፣ የከተማዋን ወንጀል በመከላከል ደህንነቷን ከማስጠበቅ አኳያ የራሳቸውን አስተዋጽኦ እያበረከቱ እንደሚገኙ ተገልጾልናል። ለምሳሌ ሳመ የጥምቀት በዓልን ሲከበር የኛ የሴኩሪቲ ሰዎች እዚህ ቁጭ ብለው ነበረ እንቅስቃሴውን ጤናማነቱን፣ በውስጥ ደግሞ ችግር ለመፍጠር የሚንቀሳቀሰውን ማን እንደሆነ በመለየት በማስተካከል በመያዝም ጭምር ነገሮችን አስቀድሞ የመከላከል ስራ መስራት የሚቻልበት ሁኔታ ተፈጥሯል። የትራፊክ ፍሰቱ ይሄ ብቻ አይደለም። ማደያዎቹ አካባቢ የሚፈጠረውን ባዕድ የሆነ እንቅስቃሴ ኮንትሮል ማድረግ የምንችልበት ሁኔታ ተፈጥሯል። ይህንን አሁን እንዲሁም ሁሉም ማደያዎች የሲቲቪ ካሜራ እንዲገጠምላቸው ከዚህ ከእኛ ሲቹዌሽን ሩም ጋር እንዲያያዙ አንድ ሰው ብቻ እዚህ ቁጭ ብሎ ኮንትሮል ማድረግ የሚችልበትን ስርዓት ሁሉ ለመገንባት እየሄድን ነው። ለከተማው ህገወጥነትን ለመከላከል በጣም አይነተኛ ሚና ነው። በከተማ ከደህንነት ካሜራ ተከላ በተጨማሪም በሌሎችም በስማርት ሲቲ ትግበራ ውስጥ በተካተቱ ስድስት ተግባራት እየተሰራ እንደሚገኝም ተገልጿል። ከእነዚህም መካከል አገልግሎት አሰጣጥን ዲጂታይዝ የማድረግና የክፍያ ስርዓትን ማዘመንና ሌሎችም ይገኙበታል።